ሰላም ሰላም ጤና ይስጥልኝ። ወደ ፈንድሻት ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። በያላችሁበት ሰላማችሁ ብዙ በልልኝ። እንቲክ ፈች ነኝ፣ ዛሬም ተመልሼ መጥቻለሁ። ያው አካባቢዎች ጋር እያወራን ነበረ፣ በውስጥ እያወራን ነበረ። ትንሽ በሰላም ለመውራት ሞክሯል። የበለጠ ደግሞ እስኪ በድጋሚ አሁን ልደውልለት እና ጸበል እንዲሄድ ጓደኞችን አናገሪያቸዋለሁ የእሱ ጓደኞች ማለት ነው። እና እንወስደዋለን ብለውኛል። እሱ ደግሞ እንግዲህ ይሄዳለው ይበል አልሄድም ይበል አላውቅም። እስኪ እንግዲህ የሚለውን ብላሽ አብረና ያለን እስኪ እንግዲህ የሚያነሳከውና እየደወልኩለት ነው። ነገሮች እንዴት ነህ? ደህና ነህ? ህሙ ነኝ። በሌላ ሰው ስልክ ደወልኩልኝ አለሁልህ ነው። ሰላም፣ እግዚአብሔር ይመስገን፣ በጣም ደህና ነኝ እኔ ፀበል እንድትሄድ ፈልጌ ነበር እና ሰዎችን አዘጋጅቼ ነበር ይዘው ከሚሄዱ እኔ መምጣት ሳልችል ጊዜ ሌላ ሰዎችን አዘጋጅቻለሁ። ስውሯ ማርያም እንድትሄድ ፈልጌ ነበር። ኧረ ፀበል ምን ምን ችግር አለው? ምን ጊዜ እኮ አይቀጠርም። ፀበል ሲኬድ ዝም ብሎ ነው ሁሉንም ነገር እንዲያስተካከሉ ስላረኩ የሆነ ማለት የሚያስፈልግህን ነገር በአጠቃላይ አሟልተዋል። ልጆችን ልኪያቸው ማለት ነው። አይ ደውሉልሃል። እሱማ እና ሁሉንም ነገር ስንቅም፣ ልብስ፣ ምናምን የሚስተካከለውን ነገር ሁሉንም እንዲያስተካክሉ እንትን ብያቸዋለሁ። ነግሬያቸው እያስተካከሉ ነው። አይ የምልህ ልብስ ማ ይኖርሃል ግን አለ አይደል ይሄ ብርድ ልብስ እና ሸራ ምናምን እና ምግብ የሚበላ ቆሎ ምናምን ማለት ነው በሱ ስለዚህ አንተ የምታስተካክለው ነገር አይኖርህም ቀጥታ ነው የምትሄደው አንተ ብቻ እራስህን ይዘህ እንድትወጣን የፈለኩኝ አያሳስብም ለማለት ፈልጌ ነው እሺ ቆይ ለማንኛውም አይ አስቢው እኮ አይደለም። አሁን ከሰሞኑን በቃ እስከ እሁድ ባለው ቀን ድረስ ቀን እንትን በልና ሻወር ምናምን ውሰድና፣ እንዴው ለምንድን ነው የማልጨነቀው? እንዴት በአንተ ካልተጨነቅኩ በምን ጨነቃለሁ ማለት። እንዴት ማለት እሱን ሌላ በሌላ እናወራበታለን። ስለ እሱ ጉዳይ አሁን እኔ አንተ መጀመሪያ ጸበል እንድታጠምቀህ ወደ ራስ ስንት እንድትል ስለፈለግኩ ነው። ለሁሉም ነገር ጸበል አሪፍ ነው እና ተጠምቀህ ሁሉንም ነገር ከዛ በኋላ ብናወራ ይሻልም። አዎ፣ በቃ ተመስገን። እኔም እንደሱ እንድትለኝ የፈለግኩኝ ስጉሯ ማርያም ነው የምትሄዱት? አዎ፣ ስጉሯ እዛ ነው የምትሄዱት። በቃ የደውሉ ልሃል እነሱ መጀመሪያ እኔም ላናግር ብዬ ነው አንተም ስለምታውቃቸው ችግር የለውም። መጀመሪያ እኛ ሁለታችን ሁለ እኛ ብቻ አውርተን ስለጨረስን ነው እኛ እንጨርስና በኋላ እሱ ጋር ተደውሉታላችሁ ብያቸው ነው። አዎ እና እሺ በቃ ለመቼ ነው አንተ እስከ ቅዳሜ ድረስ ምናምን አመቻችና፣ ዛሬ ሰኞ አይደለም? ከቻልክ እስከ ሐሙስ፣ ካልቻልክ ደግሞ እስከ ቅዳሜ ባለው አመቻችና፣ ያለውን ነገር የምሰራው ነገር ካለ እሱን ጨራርስና በቃ ይሄድ። ከዛ ቀን ማለፍ የለበትም። ይሄንም እንደው ሳታስበው ብዬ ነው ከኑን እንትን ያልኩት። እሺ በጣም አመሰግናለሁ አግሽዬ በቃ እሺ። ሰላም ዋልሽ። እሺ፣ ደውልልሃለሁ በራሴ ስልክ ደውልልሃለሁ። እሺ እሺ እሺ። ወይኔ፣ በጣም ደስ ሲል! ቤት ሰዎች፣ በጣም ደስ ብሎኛል። አብሽሻለኝ ያወራኝ ልጅ ነበር። ከዛ ደግሞ እንዳላከብዶ ነው እንጂ ወይኒ በጣም ደስ ብሎኛል። እንደሰማችሁ ዛሬ ተረጋግቶ በሰላም ነው ያወራኝ። እግዚአብሔር ይመስገን። ጸበል ልሄድ ነው። ወይኒ ደስ ሲል። አይ በል እንግዲህ እንደተናደድኩም እንደለፈሁም አልቀረሁም። ማለት እንደለፈው ማለት እሱ እንዲድን ስለምፈልግ ነው። ግን አሁንም ድኖ መጨረሻውን ስናየው ነው በጣም ሙሉ በሙሉ ደስተኛ መሆነው። ለአሁኑ ግን እግዚአብሔር የተመሰገነ ይሁን። እንዲሄድ እራሱ ስለፈቀደልኝ ባለፈው አይታችሁታል አይደለ? ሰምታችሁታል አይደለ? እንዴት እንዴት እንዳደረገው ጸበር ሂድ ስለው ምን ልሰራ ነው ሄድ ምን ሆን ምናምን ብሎ ነው የተንጨረጨረብኝ ማለት ነው። ዛሬ ግን እሺ፣ ችግር የለውም እሄዳለሁ ብሎ ፈቅዷል ማለት ነው። በጣም ደስ ይላል። እግዚአብሔር ይመስገን፣ ክብሩ ይስፋ፣ መድኃኔዓለም በጣም ደስ ብሎኛል ዛሬ። ማንነው አንቺ ስንት ቀን ነው? አስራ ስምንት ነገ፣ ገብርኤል በቃ ገብርኤል አዎ፣ የሚወደው ገብርኤል ያናገረው ነው። ገብርኤልን ይወዷል። የሚወደው ገብርኤል ያናገረው አብርሽን ዛሬ በቃ ማለት በልቡ ገብቶ ነው በቃ እንዲሄድ ያደረገው ማለት ነው። መድኃኔዓለም ይመፍከን ይመፍከና ይገባዋል። እና ውድ ቤት ሰዎቼ እንግዲህ በጣም ደስ ይላል። ብርሃን ይሄን ስታይ እንደሚከፋሽ ሸቅጠኛ ነኝ። ይክፋሽ የራስሽ ጉዳይሽ። እንደው አብረሽ ጸበል ሂዶ ወየ ዊዳንና ከዛ በኋላ እናወራለን። አንዴ ሄደሻል ምናምን ይለኛል። እናንተ ይሄ ልጅ ምን ሆኖ ነው ግን? አንዴ ፎቶሾፕ እንደሆነ አውቃለሁ ይላል። አንቺ ምንም እንትን የለብሽም ይላል። አንዴ ደግሞ ጥረሽኝ ሄደሻል ይላል። ምንድን ግራ እያጋባኝ ሆኖ እናንተ እንደው ከባድ ነው። ዞሮ ዞሮ እኔ ደህና ይሁን እንጂ፣ ስለዚህ አይደለም እንትን እያልክ ያለ ቀስ ብሎ የሚያውቀውን ነገር ስለሚያውቅ ዛሬ ምንም ቢለኝ ችግር የለውም አልቀየመውም። ምክንያቱም እውነታውን ቀስ ብሎ አሁንም ያውቃል። እውነታው ምንም እንደማላደርግም፣ ምንም እንዳልሸወልኩት፣ ምንም እንዳልዋሸውት ያውቃል። መቶ ፐርሰንት ማለት ነው። በውስጡ ስናወራ በሰላም ምናልባት አልባት ለምን ሄድሽ እንደው ለምን ሄድሽ ነው እንጂ ሌላ ሌላ ነገር እንዳልመጣሁ አስረግጎ ያውቃል። ግን ቤተሰቦች ዛሬ እናንተንም ደስ እንደሚላችሁ ተስፋ አደርጋለሁ። ቶሎ ነው የምለቀው። ዘጠኝ ሰዓት ሻርፕ ስትል ወደ እናንተ ይደርሳል። የገባችሁ ይሁን ላይ እማወራው አጣሁ። ማለት ደስ አለኝ። እኔ ቃል ያጥረኛል አንዳንዴ ደስ ሲለኝ። እና ፈርቼ ነበር እንትን ይለኛል ግን ደግሞ እንዳይሳደብ ብዬ ፈርቼ ነበር። ግን ዛሬ በሰላም ነው ያወራኝ። ዋው ልጨፍር እንዴ! እና ዋው ዋው አንቺ ስታይን በሳፍርሽ ምን ሰው ሲያኛ ፍራለው ከደስታ ብዛት ነው እንግዲህ። ቤተሰቦች ለማንኛውም ተንኳተትኩባችሁ። በጣም ላይክ ሼር ሰብስክራይብ እያደረጋችሁ እንድታበረታቱ እባክ ብሎ ትጠይቃለሁ። ሞኔታይዝ ሊሆን ትንሽ ቀርቶታል። እባካችሁ በደንብ ሙሉ ቪዲዮውን እዩልኝ። እባካችሁ ማረም ነው ሞኔታይዝ ሊሆን ነው። እንግዲህ አንድ አመት አልፎኛል ከከፈትኩ ግን ያው በኔ ኬርለስነት ቢሆንም እስካሁን ሞኒታይዝ አልሆነም። መስራት አልፈልግ ብዬ አይደለም ኬርለስ የሆንኩት ስላልተመቻቸልኝ ነው አልችል ስላልሆነ እንጂ፣ ፍላጎት ግን በደንብ እናንተም ታውቁታላችሁ፣ አይደለም ውድ ቤተሰቦች። ግን እንደምፈልገው አልሆነም እስካሁን ሞኒታይዝ አልሆንኩም። እስካሁን ስካው ተከፋይ አይደለሁም። አታምኑም ባታምኑም፣ ዝም ብዬ ነው የምሰራው። እና ሞኒታይዝ እንዲሆንልኝ ሙሉ ቪዲዮውን እያያችሁ ላይክ ሼር ሰብስክራይብ ኮሜንት እያደረጋችሁ አበረታችሁኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምትሰጡኝ ኮመንት ጸበል ውሰጂው ለምንድነው እሱ ጋር ሆነች እንደዚህ የምታው ምናምን ለምትሉኝ ያው እውነት ነው። ልክ ናችሁ። ከጎኑ መሆን አለብኝ ነበረብኝ። ጸበል መውሰድም ነበረብኝ፣ ግዴታዬ ነው መሄድ ነበረብኝ። ግን ስራ አልቻልኩ ነው እንደነገርኳችሁ። እዚህ ኃላፊነት ተሸክም ያለው የቤተሰብ ኃላፊነት ነው ያለብኝ። እሱን ትቼ መሄድ ደግሞ ለእኔ በጣም ከባድ ነው። በዚህ ሰዓት እንደዛ ሁኖብኝ ነው እንጂ ምችል ቢሆን ኑሮ አይደለም ለአብርሽ ይቅርና ለማንም ሰው ቢሆን የማደርገው ነገር ነው፣ እና ስላልቻልኩ ነው። በጣም ይቅርታ። ዝም ብዬ ማውራት ብቻ የመሰላችሁ ሰዎች ካላችሁ አይደለም፣ ስላልቻልኩ ነው። በእኔ ቦታ ብትሆኑ የምታደርጉት ነገር እንደዛ ነው እና ዛሬ እዩት እንደሰማችሁት፣ እሺ ሄዳለሁ ስላለኝ፣ ስውሮ ማርያም እንሄድ ስለው ሄዳለሁ ስላለኝ በጣም ደስ ብሎኛል። እንግዲህ ቅዱስ ገብርኤል የያዘውን ሲያቀርብ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። በጣም ነው የምወዳችሁ። በጣም ነው ከብራችሁ። ቻው። በሌላ ቪዲዮ ጥሩ ነገር ይዘን እስከምንገናኝ ጥሩ ነገር ይዘን የምንገናኝ ይመስለኝ አብረሽ ሂዶ ምናምን ብቻ ላይ ከሶስት ቀን በኋላ እንደ ከሶስት ቀን በኋላ ዛሬ ሶስት ቀን በኋላ ዛሬ ሐሙስ ከቅዳሚነት በሚቀጥለው ቪዲዮ ላይ ሄድ ይችላል ግን በቃ ብቻ የሆነ እንደ ጥሩ ነገር እንደምንሰማ ተስፋ አደርጋለሁ። ሰላም ሁኑ በያላችሁበት።